ይሄ ነገር እንቅልፍ ነስቶኝ አደረኩ። አሁንስ የመጠየምጣ እንጂ ለሉሊት ተነግራታለሁ እንዴ? እስከ መቼ ደብቄ ልቀመጥ ነው የሚገባ ነገር አለ። ታዲያ ምንድን ነው የሚያጣደፍሽ? አገሬ ነው የጀመረችው፣ አይደለም እሷ ማወቅ አለባት። እኔ ደግሞ አሁን ልነግራት ይገባል። ቀስ ብሎ አይደርስም። ታዲያ የሚገማ ይሰለ። አይ ልቤ እንዳደፋፈረኝ ብነግራት ይሻላል ብዬ ኮ ነው። ምንድን ነው ቁም ነገር እንዳለው እሱ። የሚያጣደፍሽ፣ ወደ ስራሽ ተመለሽ ይውል። እኔ በቃሽ። እኔን የምታመኝ ነው እንዴ? ደግሞ አንቺ ምን ቁም ነገር አለሽ? እና ነው ምን አለ፣ አንድ ጊዜ ሰጥተህ ብታዳምጠኝ። አበባ የሚበላ ነገር እፈልጋለሁ። አመት አላወራም። አንዴ እህ ብለህ ብታዳምጠኝ፣ ምን ችግር አለው? ደግሞ ቢጠቅመህ ነው እንጂ አይጎዳህም። ምንድ ያ ነገር ልታወሪ ነው? እህ ብዬ የማዳመጥሽ ምንም አይነት ቁም ነገር የለም የለኝም። አንቺ ልጅ ግን የነገርኩሽ ነገር የተቀበልሽ አይደለም። ምንድን ነው ችግርሽ? ከዚህ የመውጣት ነው እንዴ አላማሽ? አረ እኔ የማንንም ትዕዛዝ ንቄ አላውቅም። እንግዲህ በጠዋቱ ነገር ነገር አይበልም። ይህ ምንድን ነው ውጥን የሰማት? እኔ ምን አውቃለሁ? ለማይረባ ነገር ነው የምጠይቀኝ። እሺ ያት ይበቅ። ወደ ስራሽ ተለፍሽ፣ ግቢ ረሰ ልዕልቴ አንቺ ግን እቤት መዋል ስትጀምሪ እንዳይጠረጥሩ። አይ ሞይ፣ አታስቢ። አሁን አይጠረጥሩም። እናቷ ስለ ጠፋሽ መሄጃ የላትም ብለው ነው የሚያስቡት። ስለዚህ ምንም የሚያስጨንቅ ነገር የለም። እንደዛ ከሆነ ጥሩ፣ አንድ መፍትሄ ማዘጋጀት አለብን። ምን አይነት መፍትሄ ነው የምናዘጋጁ? ቤቱን በአንድ እግሩ ሊያቆም የሚችል አንዱ ሁነኛ መፍትሄ ያስፈልገናል። ቆይ ለምን እንደዚህ ማድረግ አስፈለገ? እንደዛማ ካልሆነ ጥሩ አይደለም። እነሱ ካልተጣሉ ለእኔ ችግር ይፈጥሩብኛል ተባብረው። ስለዚህ እነሱ ማጣላት አለብን። አልገባኝም። ስለዚህ ማጣላት ነው ፍላጎትሽ ማለት ነው? አንቺ በር አለ አይደል? እንዴ! አንኳኩተሽ ግቢ። ይቅርታ አድርጉልኝ፣ እኔ እዚህ ተደብቃችሁ የምታደርጉትን ነገር በውስጥ ይዤ መቀመጥ የሚችል አይመስለኝም። እውነት እኔ ቅልፌን አጥቼ እያደረኩ ነው ያለሁት። አንቺ ምንድን ነው የምታስቢው? ጤነኛ አደለሽም እንዴ? ከዚህ ቤት መባረር ፈልገሻል? ህሊናዬን ከማጣ መባረር ነው የሚሻለኝ ብታስፈራሩኝም ለሉሊት መናገር አይቀርም። በጣም ከባድ ነው ደግሞ እኔ ልኔም ይሄንን አይፈቅድልኝም በዛች ልጅ ላይ የሚሰራው ግፍ ራስሽን እንደ ጻድቅ እያየሽ ነው ለምን አሁን ይደሻት ነግሪያትም እንደዛ ይሻላል ያምሻል እንዴ እስቲ መጀመሪያ ተረጋግጥሽ ለማሰብ ሞክሪ እንደፈለጋችሁ ማሰብ ትችላላችሁ እኔ ሰው ሲጎዳ በተለይ የዋ ሰው ሲጎዳ ዝም ብዬ ማየት አያስችለኝም ስለዚህ ማድረግ አይቀርም እስኪ ዝም በይ ምንድን ነው የምታለቀልቂው እዚህ ቤት ያስገባውሽ እኔ ነኝ በፈለኩ ሰዓት ላባርሽ እችላለሁ ገባሽ ማችሽይለግሻት አዎ። እና አንቺን ስጠይቅሽ እምቢ አልሽኝ። ስለዚህ ለአንዳንድ ነገሮች እንድትሳልልልኝ ብዬ አስገባዋት። ብር ስታገኝ የድሃ ነገር ጠገበች። እኔ ሰው ፊት የሚወራና ማይወራ ነገር እየለየሽ ጭራሽ እንድደነብር ብለሽ ነው እንዴ? የመጨረሻ ውሳኔ ነው አልኳቸው። እኔ ተናግሬ ያለሁ እንግዲህ፣ እናንተ የምታደርጉትን ነገር ማን የመጨረሻ አድርጉ

ማድረግ አለበት አበባ ዝቤት ቆየሽ፣ ማለት ሁሉም ነገር በቅርቡ ታወቀ ማለት ነው። እዚሁ ነን። ብዙ አንርቅም። ምናው ፈልገሽኝ ነው? ቁጭ ብሎ የሚያዋራት ሰው ትፈልጋለች መሰለኝ። አይኔ ማ እንትን ነበር የፈለግኩ፣ የምነግርህ ነገር ነበረኝ። ምንድን ነው? በሰላም ነው ልትወጣ ከሆነ ስትመለስ ይደርሳል። አቦ ተዋት፣ በናትህ። ከዚህ ምን ይረባ ነገር ልታገኝ ደሞ። ጊዜ ሰተም የሆነ የሰፈረብህ ነገር አለ። ካልሆነ ምንድን ነው እንደዚህ ጥድፍ ጥድፍ የሚያደርግ? እኔ የማናግረው የምትመልስልኝ እሱ አንተ። ኧረ፣ አንተስ ምን ጉድ ነህ? አንቺ ልጅ ነገርኩሽ፣ በኋላ በምን አለቀስኩ እንዳትይ እማ። አንተ እንዴት

አበባ የምትናገር ከሆነ ግን ከባድ ነገር ነው የሚፈጠረው። ከዛ በፊት ግን የሆነ የመፍትሄ ያሳ አትፍሬ አለብኝ አትናገረን፣ ዝም ብላኝ ለማስፈራራት ብላ ነው የሚሆነው። በዛ ላይ ደግሞ ይህን ነገር ካደረገች ከባድ ነገር እንደሚከተል አታውቃለች። አይ አይመስለኝም። የሆነች ደንጋጣና ሀቀኛ ሀቀኛ ልጫወት የምትልጅ ናት። እኔ እስር ቤት ከመወርወሬ በፊት ግን አንድ የሆነ ነገር ማድረግ አለብኝ። ቆይ ምን አስበሽ ነው? ይኸውልሽ ቤቱ እንዲተረማመስና በአንድ እግሩ ቀጥ ብሎ እንዲቆም ነው የምፈልገው። እርስ በርስ እንዳይግባቡ ቦ ማድረግ። ለምን እንደዛ ታደርጊያለሽ? ቆይ እንደዚህ ማድረጉ አስፈላጊ ነው። ምክንያቱም ካሌብ እና ዳዊት አንድ ላይ መሆን የለባቸውም። አንድ ላይ ከሆኑ ችግር ይፈጥራሉ። ስለዚህ እንዳይግባቡ ማድረግ ነው። እሱን እኔ የማምንበት አለሁ። ቆይ ግን በምን አይነት መንገድ ልታደርጊው ትችያለሽ? በእርግጥ ዳዊት እና ካሌብ ከተጣሉ ካሌብ ከዚህ ቤት ይወጣል። ይሄ ደግሞ ለእኔ ጥሩ አጋጣሚ ይሆንልኛል። ለሁላችንም የሚሆን አንድ የመፍትሄ ሀሳብ አለኝ። ምንድን ነው ሀሳብሽ? ዳዊት ከልጅነቱ ጀምሮ የተለየ ተፈጥሮ ነው ያለው። ንብረቱን ሰው ሲነካበት አይወድም። ስለዚህ ይሄን ድክመቱን ተጠቅመን አንድ ነገር ማድረግ አለብን። አዎ እኔም ይሄንን ባህሪውን አውቃለሁ። ቆይ ግን በምን አይነት መንገድ ልናደርገው እንችላለን? በጣም ጥሩ። በዚህ ከተማመንን የዳዊት የሆነውን ንብረት ካሌብ እጅ ላይ እንዲገኝ ማድረግ። በቃ የኛ ተልእኮ ይሄ ነው ሊሆን የሚችለው አረ ይህማ ማ በፍጹም ሊሆን አይችልም። ይሄ የተፈጠረ ማለት እኮ ሁለቱም ተገዳደሉ ማለት ነው። ዳዊትም ቢሆን ደግሞ አይመራውም ወይ፣ ሁለቱም እንዲጠፉ ካልሆነ ደግሞ አንዳቸው በአንዳቸው ላይ እንዲጠፋፉ ማድረግ ነው። አይ ማዬ፣ ይሄ ሐሳብ ይቀርና ሌላ ነገር ብናስብ ይሻላል። ካልሆነ ግን መጨረሻቸው ነፍስ ማጠፋፋት ነው የሚሆነው። የተሻለ መፍትሄ የለም። በራሳቸው ጉዳይ ተይዘው እኔን እንዲረሱኝና እንዲተው ማድረግ አሁኑኑ መጀመር አለብን። ቆይሺ ምን አይነት እቃ ነው የምንወስደው? የተሻለ መፍትሄ የለም። አሁን ዳዊት ቤት ስለሌለ መኝታ ቤቱን ገብተን ብንበረብር አንድ የሆነ ነገር እናገኛለን። ስለዚህ አሁኑን ጀምር ይሻላል። እሺ በቃ ሞዬ፣ እንደዛ ከሆነ ሰው ሳይመጣ ብንገባ ይሻላል።

አይዞሽ አትፍሪ። አንድ ጥሩ ነገር አግኝቻለሁ መሰለኝ። ምንድን ነው? ሀብል። ይሄን ሀብል እኔ ነበርኩ ለዳዊት አባት ስጦታ ብዬ ገዛውለት በራሱ ገንዘብ። ብታይ እንዴት ተደስቶ እንደነበር እስካሁን ፊቴ ላይ ይታወሰኛል። አልገባኝም። የዳዊት አባት ሊገባሽ አይችልም። ይሄ ዳዊት ነው የአባቱ ማስታወሻ። አባቱን ደግሞ እንዴት እንደሚወልደው ይሄን ሀብል ካሌብ አንገት ላይ አየው ማለት ነገሩ አለቀ ማለት ነው። ቆይ ግን እኔ ማወቅ የምፈልገው ነገር አንቺና የዳዊት አባት አሁን ወደ ጉዳያችን እንመለስ። አሁን ማድረግ ያለብን ካሌብ እጅ ላይ እንዴት አድርገን እናስገባው። እንዴት አድርገን ነው ታዲያ ይህንን ሀብል የካሌብ እጅ ልናስገባው የምንችለው? መቼም ኪስ ውስጥ ማስገባት አንችልም። እንደዛ ካደረግን ከየት መጣ ብሎ መቃወጡ አይቀርም። ለዚህ አንድ መፍትሄ ያሳባለኝ። ምን አይነት መፍትሄ? በመልክተኛ የአባት የመጨረሻ ስጦታ ነው የሚል እናሰፍርበታለን። ከዛ በኋላ ያለ ምንም ጥርጥር ነው አንገቱ ላይ የሚያጠልቀው። እርግጠኛ ነሽ? አዎ፣ እንዴ ወንዶች እኮ በጣም ይዋህ ናቸው። አንዳንዴ ደግሞ እንደ ጅላ ያደርጋቸዋል። አስቢ ውስቲ፣ ከካሊብ አንገት ላይ የዳዊትን አባት ማስታወሻ አገኘው ማለት በቃ ነገሩ አለቀ ማለት ነው። ይገለዋል፣ አይለቀ ከዛ፣ በቃ እዚህ ቤት እግሩም አይደርስም። ደግሞ ዳዊት

እሱ እንኳን ንብረቱን ነግታችሁበት ተሳስተሽ እንኳን ክፍሉ ብትገቢ እንደ እብድ ነው የሚያደርገው። ህቱጭ አሁን ነይ ደግሞ ይህንን ወሬ ነው ብለሽ ተናገሪ ያሉሽ? እሺ እሺ አሁን ተናገሪ አለችኝ። ደግ እኔ እኔ እንኳን ብለሽኝ ለራሴ የታፍኖ መቀመጡ ስልስተን ያለ ሰሚያለሽ። አባባ ይህን ነገር ከአንድ ሰው ልስማና በገና ሲጣርጊሮሽ መገለሽ አንጠለጥርሻለሁ። ሂቱጭ ዛሬ ግን ሁሉንም ነገር ማድረግ አለብን። በምን አይነት መንገድ እንደምናረገው ወደማ፣ አንቺ ትነግሪኛለሽ። ምን ታረጊልኛለሽ መሰልሽ? ለሆነ ሰው ደውላለሁ። ከዛ ሀብሉ ለሱ ታቀቢዋለሽ። ከዛስ? ከዛማ በመልክተኛ አቤት ድረስ እንዲያመጣለት እናደርጋለን። ይሄ የአባት ማስታወሻ ነው፣ ላንተ ሊሰጠህ ነበረ የሚልም እናሰፍርበታለን። ከዛ በኋላ ዳዊት አንገቱ ላይ ካገኘው አለቀ ማለት ነው። እኔ ግን ማጊ፣ ለምን እንደሆነ አላውቅም፣ ውስጤ በጣም እየፈራ ነው። ምን እንደሚፈጠር እኔ እንጃ። አትፍሬ፣ ውስጥሽ ድል እንደምናደርግ እየተሰማሽ ነው። ፍርሃት የሚባል ነገር የለም። አሁን ወደ ድል እየተቀረብን ነው። አይ ከባድ ነገር ብቻ እንዳይፈጠር በዚህ ነገር ሉሊት ታዝናለች። እኔ ደግሞ ሉሊት እንድታዝንም ሆነ እንድትከፋ አልፈልግም። እንዴ ለእኔ ነው ለእሷ ነው የምታዝኙ? እኔ ከምታሰር ሉሊት ብታዝን አይሻልም? እኔ ሁላችሁን በሰላም እንድትኖሩ ነው የምፈልገው፣ አንቺም ወደ ድሮ መልካምነትሽ፣ ሉሊትም ደግሞ። በሰላም እንድንኖር አልተፈቀደልንም። አሁንማ ጉዳዩ ከእጃችን አምልጧል። አሁን አንቺ ቶሎ በይ ለልጁ፣ ፍጠኝለት ይህንን እናስተካክሉ፣ ቶሎ እሺ። በቃ እማዬ ያለውን ነገር አሳውቅሻለሁ። ቤቱን ግን አስተካኪው፣ እንደዚህ ሆኖ ካየህ ዳዊት ይጠራጠራል። ቶሎ እደውልለታለሁ። እንደው አሁንስ ግራ ግብት አለኝ እኮ። ምንም ጣጣው አልክም። ሴትዮዋ እንዴ በከሳች ገብቼ ምን አይነት። ደህና ነው? ምን ነው አበባ ደህና አይደለሽ? አሁንስ ትካዜ ጨረሰኝ እኮ። ምን እንደማደርግ ግራ ግብት ነው ያለኝ። እኔም ሰሞኑን እያስተዋልኩሽ ነበር፣ ምንም ደህና አትመስይም። ምን የተፈጠረ የማለቀው ችግር አለ እንዴ? አንድ ለአውራሽ የፈለኩት ጉዳይ ነበረኝ ግን በተደጋጋሚ የሆነ ነገር እየመጣ ያቋርጠናል እንጂማ። ምን ነው አባትሽ አልተሻላቸውም እንዴ? እሱስ ተመስገን ነው፣ እድሜ ለእናንተ አሁን በእግር ቆሞ እየሄደልን አደለም? ታዲያ ስለምን ችግር ነው የምታወሉ? ቤት ውስጥ ስለሚፈጠሩት ነገሮች አንቺ እዚህ ስለማትይው ምንም ልታስተውያቸው አልቻልሽም። ቤት ውስጥ ምን ተፈጥሮ ነበር? አረ፣ ምንም ሰላም የሚባል ነገር የለም እኮ፣ ነጋ ጠባ ጭቅጭቅ ነው፣ አዲስ ነገር ነው እንጂ አንድ እንኳን ለምልክት ደህና መል ያለው ሰው የለም እኮ። ስለ ካሊብና ስለ ሉሊት ጉዳይ ከሆነ ምንም ያሳስብሽ ነገር የለም። በቅርቡ ተገናኝተው እንዲያወሩ አደርጋቸዋለሁ። መቼ እሱን አልኩኝ እኔ። ልዕልት፣ መኝታ ቤት ሊዜ መተሻል ቆየው። ቤት ስመጣ እኮ የለህም፣ ዞረ ጀምረሃል መሰለኝ። ከዳዊት ጋር እኮ ትንሽ ዞር ዞር ብዬ መምጣቴ ነው። ምን አዲስ ነገር አለ? ስለ ምን ጉዳይ? ስለ አልማዝ። ፖሊሶቹ ምንም ያሉት ነገር የለም። ምንም አዲስ ነገር የለም። ደብዛዋ ጠፍቷል። ምን ውስጥ እንደተደበቀች ፈጣሪ እውቀው? ዓይን ከስሩ ያለውን ቅንድ ባያይም ይባላል ለካ እውነት ነው። ቆይ አንቺ ተረቶቹን ከየት ነው የምታመጫቸው? መልዕክቱ ነበር ምን ያደርጋል፣ ጥሩ የቅኔ ተማሪ የለም እንጂ። እሺ ለማንኛውም የሚበላ ነገር አዘገጃጅልኝ ልኝ። እሺ ሻወር ወስጄ ወደ ስራ መሄድ አለብኝ። ዛሬም ጥለሽ ልትሄጂ ነው? ምን ላርግ ብለ ነው ባይሆን ስመጣ ክሰሃለሁ ይህን ቃል ቀባላለሁ እሺ ወይ ይኸው ዛሬም እንዳልነግራት በቃ መጥቶ አቋረጠኝ ምንድን ነው የሚሻለኝ አሁንስ እንዴትም ብየማስ ሳልነግራት አልቀርም ማግኘት እንፈልጋል። ካሌ ማለት አንተ ነህ? አዎ ነኝ። ይሄ መልክት ለአንተ ነው። ማን ማን ነው በሩን ሲያንኳኳ የነበረው? መልእክት የሚያደርስ ሰው። ታዲያ መልእክቱ እኛን አይመለከተንም እንዴ? መልእክቱ ይሄን ስለሆናችን አይመለከትሽም። እዚህ ቤት በተደጋጋሚ ለአንተ ብቻ የሚላክ መልእክት በስቷል። ማንተሆን ደግሞ ይኔ ላካቸው። አቤት! የወንዶች ጸባይ ግን በቃ ትጨበጡም አይደለም። ሌላ መንገድ ስታጭ በዚህ ልታጣየት ሞክሪ ነው። ለነገሩ ግድ የለም። አሁን ትክክለኛውን ማንነትን ስላወቀች በቅርቡ ትረቀዋለች። አያሳስብም እሱ ሉሊት እንዳንቺ አይነት አመለካከት የላትም ገባሽ ደግሞ እንዳደረሽብኝ ነግሬሽ ነበር አይደል በቃ ተኝ ላውራሽም አልፈልግም አትድረሽብኝ ይሄ ይቅርታ ቤቲ መሰለኝ የተላከው የተላከው ነገር ደግሞ እኔን እንጂ አንተን አይመለከትም ስለዚህ ልሰጠኝ ይገባል ቆይ ምን አይነት ተፈጥሮ ነው ያለሽ በቃ ማስመሰል አይሰለችሽም አይደል አሪፍ እንደዛ ከሆነ ጥሩ ነው ለማንኛውም ግን ከእኔ ጋር ለመጋጨት ባትሞክር ጥሩ ነው አቶ ካሌክ ሱር ቤቲ ማክሽ ሸማጊ ብታ ያንገት አብሉን ገና ከመቀበሉ ይኸው አንገቱ ላይ አንጠልጥሎታል። ይሄ ሞኝ ልጅ ማገናዘብ የሚባል ነገር አልፈጠረባቸውም። የተሰጣቸውን ነገር ዝም ብለው ነው የሚቀበሉት። ነገርሽ ብቻ ግን የፈራሁት ነገር ብቻ ለዳዊት እንደተላከለት ከነገሩ እንጃ የከፋ ነገር የሚገጥመን ነው ይመስለኝ፣ አይመስልሽም? ወንጅ ማን ያምንለታል። ዳዊት ስሜታዊ ሰው ነው፣ በፍጹም ሊያዳምጡ አይችልም። ዳዊትን ጠንቅቄ ነው ማውቀው። እኔ እንጃ መጨረሻው ግን ወደኛ እንዳያመራ እየፈራው ነው ወደ ድል ቀርቦ የምን ፍርሃት ነው? አይ ውስጤን ግን ሳዳምጠው ምንም ጥሩ ነገር የሚፈጠር እየመሰለኝ አይደለም። ዋናው ዓላማችን ጥሩ ነገር እንዳይፈጠር ነው። አሁን አትርበትበችብኝ። ተመካክረን ይወሰን ነው ህመኝኝ እማዬ፣ እውነቱ ላይ እየደረሱ እንደሆነ እኔንም በሆን አሽቀንጠሮ ነው የሚያስወጡኝ። ከዛ በፊት እኮ እኛ ልናስወጣቸው ነው። እንግዲህ ፈጣሪ ያውቃል። በምንም አይነት መንገድ አይደርሱበትም። ሀሳብ አይግባሽ። የቤት ስራችንን ጠንቅቀን የጨርስ ነው እንደውም ሲመስለኝ ሁለቱም ከዚህ ቤት ቢወጡልኝ፣ በተለይ ደግሞ ካሌብ ከዚህ ቤት ቢወጣ ሰላሜን የማገኘ ነው የሚመስለኝ። አደረግ ነው። ትንሽ ብቻ ጠብቂ ትንሽ ቤት ውስጥ ቁጭ ብዬ ይውላል። አሁን እኮ በደንብ እየተሻለ ነው። ወይ በቃ ካልሆነ ከኔ ጋር እየወጣ ስራ መስራት ትችላለ፣ ሉሊቴ። እኔም ፍላጎቴ እሱ ነው። ቤት ውስጥ መቀመጥ በጣም ሰርችቶ፣ ደስ ይለኛል። እንዴ ሀብል፣ በጣም ነው የሚያምረው። ከዚህ በፊታችኋል አላቅም። ወደድሽ? አዎ በጣም ነው የሚያምረው የአባት የመጨረሻ ስጦታ ነው ብሎ ነው የላክልኝ። እኔም ስለወደድኩት አደረኩት። በጣም ያምራል። ስለዚህ አባትህ ምርጫ ላይ ጎበዝ ናቸው ማለት ነው። ወደድሽው? አዎ በጣም ነው የሚያምረው። ታዲያ ለምን አላደርግልሽም? ስጦታ እኮ ከሰጠሽ ቆይቻለሁ። አረ እና፣ ታዲያ አባትህን ስጦታ ነው እንዴላን? የሚሰጠኝ እርግጠኛ ነኝ ለምትወዳት ልጅ አድርግላት ብሎ ነው አባዬ የሚላክልኝ። አይ በፍጹም እኔ እንመቀበል አልችልም ሉሊቴ። እንደውም ላንቺ ነው ማደርግልሽ አንቺ የእኔ ስጦታ ስለሆነች ሁሌ አንገትሽ ላይ ላይ እፈልጋለሁ። አይ በፍጹም ሉሊቴ ለእኔ በጣም ትልቅ ነገር ነው፣ በጣም ነው የማመሰግነው። ለምኑ ነው የምታመሰግኝ? ይሄ እኮ ለአንቺ ሲያንስብሽ እንጂ አይበዛብሽም። ሉሊቴ ብችል ና ከዚህ በላይ ባደርግልሽ በጣም ደስተኛ ነኝ። ኧረ ተው በእናት እንደዚህ እያልክ አታሽኮርምመኝ። ሉሊቴ አንቺ ለኔ ስጦታ ይነሽ። ሉሊቴ አሁን ስራ አሪፍ እየሄድ ነዋል? አዎ ተመስገን ነው። አሁን አሪፍ ነው አሪፍ ነው። እና አንተም ደግሞ በቃ በቅርቡ ብትጀምር በጣም ደስ ይለኛል። ከዛ ጥሩ የስራ አጋር ይኖረኛል። አሁን እኮ በጣም ደህና ነው። አንገትሽ ላይ ያደረግሽው ስጦታ ነው? ያምራል አይደል? የምን ስጦታ ማነው የሰጠሽ? ሲጀመር እኔ ከዚህ በፊት አንገትሽ ላይ ምንም ነገር አይቻላቀም። ማን የሰጠሽ? ከሀሊብ ነው የሰጠኝ። በጣም ነው የሚያረጉት ብታይ። በቃ አይ መንቀላቸው። እናንተ ሰዎች ምንድን ነው ታዲያ? ዎቹ ከሰጠች ለምን ተቀበል? ማን ተቀበያለሽ? ምን ለማለት ፈልገሽ? ስጦታ ለምን ተቀበልሻት? ልትያት ነው? እኔ እንደዛ ላኩኝ ሉሊት አንገቷ ስለሚያምር ምንም ነገር አያስፈልጋትም። እንደውም ውበቷን ነው የሚቀንሰው። አመሰግናለሁ። ግን ካሌብ የአባቱን ማስታወሻ ንሰጠኝ እና ደግሞ መልእክቱ በጣም ነው ደስ የሚለው። የአባቱን? ጭራሽ የአባቱን? አዎ፣ ምን ነው ችግር አለ? እንዴት የአባቱን ማስታወሻ ትቀባያለሽ? እንዴ፣ ምን ችግር አለው? ቆይ ግን አንቺ እንዴት ብዬ ባስረዳሽ ነው የሚገባሽ? ያምሻል እንዴ? የአባቱ ከሆነ ይሄ ምናምንት ሆን አስነክቶበት ቢሆንስ? አንቺ ልጅ አፍሽን ዝግ እያልኩሽ ነው ለምንድን ነው የምዘጋው? ይሄ እኮ ሁነታው ነው። እሷ ደግሞ ይሄንን ሀብል እንድታወልቀው እፈልጋለሁ። ለምንድን ነው የምታወልቀው? አንቺ ስላልሻት? አዎ እኔ ስላልኩ ነው። አንተ ደግሞ በቤተሰብ ጉዳይ ጣልቃ ባትገባ ይሻልሃል። እሺ አረ ተረጋቡ። ለነገሩ እኔ ከእናንተ ጋር ምን አንጨቃጭቀኝ። ለማንኛውም ግን ይህንን ሀብል ድጋሚ እንዳላየው፣ እሺ መቼ ነው ሰላም ሚኖር? የሁለታችሁ ጭቅጭቅ እንዴት ስልጅት ምን ተፈጥሮ? ያው የተለመደው የልዕልት እና የካሊብራት ነው። በቃች ልጅ አሁንም እያስቸገረች ነው ማለት ነው። በግድ ቢሆን ስነ ስርዓት መያዝ አለባት። ሉሊ እስኪ ቀናቢያን ምንድን ነው?